ሚኒስቴርች ሙሜ ብያ ዶክተር አብይ አህመድ ብቻ በትናንትናው ዕለት እጅግ የሚያሳዝን ልብንም የሚሰብር ዜና ተሰምቷል። አትሌቷ አደባባይ ወጥታ መንግስትና ህዝብ ካለኝ ከገባሁበት ማጥ ውስጥ ያውጣኝ ስትል የደረሰባትን በደል በእንባ ይፋ አውጥታለች። የዓመታት ድካሜ መናቀረ መንግስት ባለበት ሀገር ፍርድ ተዛባብኝ፣ ፍትህ ተጓደለብኝ፣ ራቆቴን ቀርቻለሁ፣ ድረሱልኝ፣ ጎዳና ላይ ከመውደቅ ታደጉኝ ስትል በእንባ ታጅባ ጥሪ አቅርባለች። በፍርሃት የኖረችባቸውንም አስከፊ ዓመታት አጋርታለች። ትዳር ተረራርቶ የሚኖርበት ተጋግዞም የሚዘለቅበት ትልቅ ተቋም መሆኑ እሙን ቢሆንም ግና ዛሬ ዛሬ እየተሰሙ የሚገኙ ትዳር ውስጥ የሚፈጸሙ በደሎች እጅግ የሚዘገንኑ ለማመን የሚከብዱ ምንጉድ ነው የሚያሰኙ እየሆኑ ነው። ከድብደባ እስከ ሞት የሚነገሩ ታሪኮችን ሰምተን ሳንጨርስ በሶሻል ሚዲያው ባለቤቴ ንብረቴን አሳጣኝ ባዶ አስቀረኝ የሚሉ በእንባ የሚታጠቡ እንስቶችን መመልከት እየተለመደ መጥቷል። በትናንትና ዋናው እለትም በዓለም አደባባይ የሀገሯን ስም ከፍ አድርጋ ያስጠራችው አትሌት እርዱኝ ስትል የተማጽኖ ድምጿን አሰምታለች። ባሸነፈችባቸው የድል ማማ ላይ ሆና የሀገሯ ሕዝብ መዝሙር ሲዘመር በደስታ ስታለቅስ የምናውቃት አትሌት ገለቴ ቡርቃ፣ ዛሬ ላይ ግን የድረሱልኝ እንባዋን ስታፈስ ጎዳና ከመውደቅ ታደጉኝ ስትልም በሲቃ ሕዝቡን ስትማጸን ታይታለች። መዘረፌ ሳይበቃ የአመታት ላቤ መናመቅረቱ ሳያንስ መብቴን የሚያስጠብቅ ሕግ እውነቴን የሚያወጣ ጠበቃ፣ ፍርድ የሚሰጠኝ ዳኛ አጥቻለው። የቀረኝ ጠቅላይ ሚኒስትር አብይ ጋር መግባት ብቻ ነው። ያንኳኳሁት የህግ ተቋም ሁሉ ለዘረፈኝ ሰው የሚያደላ የሆነ ጩኸቴን የሚሰማኝ አጥቻለው። ና በድል ስመለስ በደስታ የተቀበለኝ መንግስት ዛሬ ላይ መገፋቴ የሚገደው ከሆነ ጠቅላይ ሚኒስትሩ እንባይን እንዲመለከት ሀቄ እንዲወጣ ያድርጉልኝ ስትል ጥሪ አቅርባለች። አትሌቷ አይዞሽ ገለቴ የምባልበት ትክክለኛ ጊዜ ላይ ተገኝቻለሁ ያለችም ይመስላል። ለመሆኑ ይችን አትሌት የገጠማት ምንድን ነው? አደባባይ አስወጥቶ ያስለቀሳትን በደል ያደረሰባት እስማን ነው? ሕዝቡን ክፉኛ ያስደነገጠው የተሰራባት ሴራስ ምን ይመስላል? ለጠቅላይ ሚኒስትር አብይ አህመድ ያስተላለፈችው ያልተጠበቀ መልእክትስ ምን ይዟል? ሁሉንም በዝርዝር እንነግራችኋለን። ሰላም ጤና ይስጥልን። ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ እንባዋ ለደስታ እንጂ ለሀዘን ሲፈስ የማናውቃትና እንደ አብዛኛው አትሌት በድሎት የምትኖር የምትመስለን አት አትሌት ገለቴ ቡርቃ የደረሰባትን በደልና የተማጽኖ ጥሪ እንመለከታለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን እንድትቆዩ ጋበዝን። አትሌት ገለቴ ቡርቃ በበርካታ ውድድሮች ላይ በመሳተፍ የሀገሯን ስም ከፍ አድርጋ ያስጠራች፣ የሀገሯን ህዝብ በድል ዜና ጮቤ ያስረገጠች አትሌት ናት ካስመዘገበቻቸው ድሎች እኩል ስሟ በሁሉም ሰው አፍ ላይ ዛሬም ድረስ የሚጠራላት አይዞሽ ገለቴ የሚል አባባል ያላት አትሌት ናት። በበርሊንግ ስታዲየም አሸናፊነቷ ተረጋግጦ ዓለም ሁለተኛና ሶስተኛ የሚወጣውን በሚጠባበቅበት ሰዓት በተሰራባት ጥፋት ወድቃ የዘጠነኛ ደረጃን ይዛ ባጠናቀቀችበት ሰዓት አምርራ ስታለቅስ አትሌት ቀነኒሳ በቀለ በዓለም አደባባይ በሚዲያዎች ፊት አይዞሽ ገለቴ፣ በቃ አይዞሽ ሲል ያበረታታት አትሌት ገለቴ አይዞሽ ገለቴ የሚለው ቃል ከቀድሞ በተሻለ መባል ያለበት ትክክለኛ ጊዜ ላይ መገኘቷ ተሰምቷል ለቀልዱም ለቁም ነገሩም እንደ አባባል የሚጠቀመውን ህዝብ አይዞሽ የሚባልበት ሁኔታ ውስጥ ተገኝቻለው። ድምጹ ኑኝ ጎዳና ላይ ልወድቅ ነው ስትል በአደባባይ ወጥታ ተማጽናለች። ያኔ ድል ስለቀረብኝ ሀገሬን አንደኛ እንዳላደርጋት በተሰራብኝ ሴራ ሳለቅስ አይዞሽ ተብያለሁ። ዛሬ ግን አንደኝነት ስለቀረብኝ ሳይሆን በደል ስለደረሰብኝ፣ ለሀገሬ ሳይሆን ሀገር እንደሌለው ስለተቆጠርኩኝ ነው የማለቅሰው በሚል ስሜት ስታነባ ታይታለች። ገለቴን አትሌትነት ከሚያስገኘው የሀብት ማማ ዝቅ አድርጎ ጎዳና እስከመውጣት ያደረሳት ጉዳይ ምንድን ነው? እንነግራችኋለን። ነገሩ እንዲህ ነው። አትሌት ገለቴ አጋር እንዲሆናት ከመረጠችው ገብረ መድን ገብረ ማርያም ከተሰኘ ሰው ጋር ለእኔም ባል ለልጆቼም አባት ይሆናል ስትል በትዳር ተጣምራ ትኖራለች። በተከታታይ የውድድር ዓመታት በኋላ ከውድድር በመራቋ ከሰው ዓይንም የጠፋችው ገለቴ ምናልባት የሞቀት ዳሯ ጊዜ አልሰጥ ብሏት መቼም የአትሌት ነገር የቢዝነስ ስራ ቢዚ አድርጓት ይሆናል እየተባለች ባለችበት ጊዜ በትናንትናው ዕለት ሚዲያ ላይ ቀርባ ከታሰበው የራቀ ሕይወትን እየገፋች መቆየቷንና ጎዳና ለመውጣት መቃረቧን ተናግራለች። ይህም በባለቤቷ ምክንያት እንደሆነ ገልጻ የህግ ያለ ስትል ተማጽናለች። ትናንት ምሽት ገመዳሾ ላይ ቀርባ በባለቤቷ ገብረ መድን ምክንያት ለ20 አመታት ያፈራችውን ንብረት ማጣቷን በኦሮምኛ ቋንቋ በሰጠችው ቃለ ምልልስ ገልጻለች። አትሌቷ እንደገለጸችው ባለቤቷ መኖሪያ ቤቷን ጨምሮ መንግስት በተለያዩ ጊዜያት ያመጣቻቸውን ድሎች አስመልክቶ በሽልማት መልክ ያበረከተላትን የመሬት ሽልማቶች መካከል ከ11 ውስጥ አስሩን ሽጦ ባዶ እጇን እንዳስቀራት ተናግራለች። ይህም ሳይበቃ በላቧ ያፈራችውን ንብረት በመበዝበዝ ለመጓጓዣና ለተለያዩ ስራዎች የምትጠቀምባቸውን ከነበሯት አምስት መኪናዎች ውስጥ አራቱን ባለቤቷ እንደሸጠባት አስረድታለች። የደረሰባት መከዳትና የንብረት እጦት ሳይበቃ ፍትህ እንዲሰጧት የሄደችባቸው ፍርድ ሰጥተው ንብረቷን ሊያስመልሱላት ቀርቶ ለባለቤቷ ሲወግኑ በመመልከቷ ተደራራቢ ችግር ሆኖባት ከፍተኛ ስነ ልቦና ጉዳት ውስጥ ስለገባች በዚህ ሁሉ ስቃይ ምክንያት በአሁኑ ወቅት ልምምድ አቁማ ላለፉት አስራ ሁለት ወራት በፍርሃት ከቤተሰ ሳትወጣ በር ዘግታ መቀመጧንም ተናግራለች። መቼም ይህን ታሪኳን የሰማ ምንጉድ ነው ህግ ባለበት ሀገር ማለቱ አይቀርም። እሷም ስለዚህ ጉዳይ እንዲህ ስትል አስረድታለች ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው። የእኔን ጉዳይ ከመመልከት ይልቅ ለእርሱ ነው የሚያደሉት። የእኔን እውነት እየተመለከቱት አይደለም በማለት የፍትህ ሂደት ላይ ያላትን ቅሬታም ገልጻለች። ከዚህ ሁሉ የከፋውና ህዝብ ፊት እንድትቆም ያደረጋት ነገር ደግሞ በሩጫ ዘመኗ ያፈራችውን ንብረት ያሳጣት ባለቤቷ። ይህ ሁሉ ሳይበቃው አሁን ደግሞ ካለችበት ቤት ለማስወጣት ጉዳዩን በፍርድ ቤት እየጨረሰ መሆኑን ገልጻ የደረሰባትን ጉዳት በእንባ አጋርታለች። በመጨረሻም እኔን የሚሰማኝ ጠፍቷል፣ አሁን የቀረኝ ጠቅላይ ሚኒስትሩ ጋር መግባት ነው። የምኖርበትን ቤት ተነጥቄ ጎዳና ከመውደቄ በፊት ህዝቡ ድምጽ ይሁነኝ፣ ለሀገር ያበረከትኩት ድል የሚገደው መንግስት ካለ ጩኸቴን ይስማ በማለት አስቸኳይ የህዝብና የመንግስት ድጋፍ ጠይቃለች። ይህንንም አሳዛኝ መረጃ በርካቶች እየተቀባበሉት ድምጽ ሊሆኗት እየተረባረቡ ሲሆን ሕግና መንግስት ባለበት አገር ያውም ንብረቷ እንዴትና በምን መንገድ እንደተገኘ እየታወቀ እንዴት ይህን ያህል በደል ይደርስባታል? የህግ አካላትስ በምን ምክንያት ፍትህ አጓደሉባት? ሲሉ ጥያቄዎችን እያነሱም ያሉ ይገኛሉ። እንደ ሀገር በአንድ ወቅት ሀገሯን ወክላ ድል ያስመዘገበች ሴት እንዲህ ባለ መልኩ መገኘቷ የሚያሳዝን ነው የሚሉም ተሰምተዋል። እኛም አንድም መረጃውን ወደ እናንተ ለማድረስ እንዲሁም ጉዳቴን ህዝብ ይወቀው፣ ከጎዳና መውደቅም ይታደገ ያለችውን የአትሌቷን ሀሳብ ለማጋራት ወደ እናንተ መሰናዶውን አድርሰናል። ጩኸቷ ተሰምቶ መንግስትና ህዝብ ተረባርበው ያጣችውን የተነፈገችውን ፍትህ እንድታገኝ እየተመኘን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ማህበራዊና ወቅታዊ መሰናዶዎች እስክንገናኝ በያላችሁበት ሰላም ተመኘን። በኢትዮጵያ አንድ ሰው ሊኖረው የሚችለው የቤት ቁጥር በህግ የተወሰነ ነው። እንደ ቆያችን ጠበቃ እንግዲህ ለዚህ ኮንቴንት መነሻ የሆነኝ ከአትሌት ገለቴ ቡርቃ አሳዛኝ ታሪክ ጋር በተገናኘ አንድ ሰው ኢንቦክስ አድርጎልኝ አንድ ሰው የ11 ቤት ባለቤት መሆን ይችላል ወይ? የሚከለክል ህግ የለም ወይ ብሎ ስለጠየቀኝ ሌሎቻችሁም ጥያቄያችሁ ሊሆን ስለሚችል በሚል ነው። በኢትዮጵያ እንግዲህ አንድ ሰው ከአንድ ቤት በላይ የራሱ ቤት ሊኖረው አይችልም የሚል ምንም አይነት ገደብ የለም። ነገር ግን አንድ ሰው እየኖረበት ያለው ወይም ደግሞ እየከፈለበትና ሊያገኙ ያለው በመንግስት ድጎማ የሚሰሩ ቤቶችን ከሆነ ለምሳሌ ኮንዶሚኒየም ወይም ደግሞ የቀበሌ ቤት፣ ቤቶች ኮርፖሬሽን በዝቅተኛ ዋጋ የሚያከራያቸው አይነት ቤቶች ከሆኑ እነኚህ በመንግስት ድጎማና በዝቅተኛ ዋጋ ለተወሰነ የህብረተሰብ ክፍል ታስቦ የተሰሩ በመሆናቸው አንድ ሰው የግሉ ቤት በስሙ ውስጥ ካለው ድረስ እነኚህን ቤቶች በምንም አይነት ይዞ መቆየት አይችልም። በታወቀበት ሰዓት ህገወጥ በመሆኑ ውሉ ፈርሶ መልስ ይባላል ማለት ነው። ከዛ ውጪ ያነኚህ በመንግስት ከሚሰሩ ድጎማ ከሚሰሩ ለልማትና ለዝቅተኛ የህብረተሰብ ክፍል ተብለው በፖሊሲ ደረጃ ከሚዘጋጁ ቤቶች በስተቀር አንድ ሰው የራሱን የግል ቤት አስርም አስራ አንድ ቢኖረው ይህንን የሚከለክል ምንም አይነት ህግ የለም። መሰል ጠቃሚ መረጃዎች እንድታገኙ ይህን አካውንቴን ይከታተሉ። አመሰግናል።